የሰላሳ ሰባት ዓመቱ ባለግርማ ሞገሱ የቡርኪና ፋሶ ወታደራዊ መሪ ሻምበል ኢብራሂም ትራውሬ አገሩን ከምዕራባውያን ኢምፔሪያሊዝም እና የእጅ አዙር ቅኝ አገዛዝ መዳፍ ውስጥ ለማላቀቅ የቆረጠ የፓን አፍሪካኒዝም መሪን ስብዕና በጥበብ ገንብተዋል። መልእክቱ በመላው አፍሪካና ከዚያም አልፎ ያስተጋባ። አድናቂዎቹ እንደ አንዳንድ ጊዜ የአፍሪካ ቼ ጉቬራ እየተባለ የሚጠራው ቡርኪና ፋሶ የማርክሲስት አብዮተኛ ቶማስ ሳንካራ እና ሌሎች የአፍሪካ ጀግኖች ፈለግ ሲከተል እያዩት ነው። የትራኦሬ ተጽዕኖ በጣም ትልቅ ነው። እንደ ኬንያ በምስራቅ አፍሪካ ባሉ አገራት ፖለቲከኞችና ደራሲያን እንኳን ሳይቀር ሰውየው እሱ ነው ሲሉ ሰምቻለሁ ሲሉ የኮንትሮል ሪስክስ አማካሪ ድርጅት ከፍተኛ ተመራማሪ ቤቬርሊ ኦቺንግ ለቢቢሲ ተናግረዋል። ተመራማሪዋ አክለውም የትራውሬ መልእክተኞች አሁን የምንኖርበትን ዘመን ያንጸባርቃሉ ብዙ አፍሪካውያን ከምዕራቡ ዓለም ጋር ያለውን ግንኙነት መጠየቅና ለምንድን ነው በዚህ በሀብታም ባለጸጋ አህጉር ውስጥ ድህነት የበዛው የበዛበትስ የሚልወጥ እነዚህን ጥያቄዎች እያነሱ መሆኑን ይናገራሉ። እንደ አውሮፓውያኑ አቆጣጠር በ2022 በመፈንቅነ መንግሥት ስልጣኑን ከተቆጣጠረ በኋላ የትራውሬ አገዛዝ የቀድሞ የቡርኪናፋሶን ቅኝ ገዢ ፈረንሳይን ምትክ ከሩሲያ ጋር ጠንካራ ወዳጅነትን እንድትመሠርት አድርጓል። ይህም የሩሲያ ፓራሚሊተሪ ብርጌድ ማሰማራትን ጨምሮ የግራ ዘመም ኢኮኖሚ ፖሊሲዎችን ተግባራዊ አድርጓል። ይህ በመንግሥት ባለቤትነት የተያዘ የማዕድን ኩባንያ ማቋቋምን ያካትታል። የውጭ ኩባንያዎች በአካባቢያቸው ሥራዎች ላይ 15 በመቶ ድርሻ እንዲሰጣቸው እና ክህሎቶችን ለቡርኪናፋሷውያን ሰዎች ማስተላለፍን ይጠይቃል። ደንቡ በቡርኪናፋሶ የወርቅ ኢንዱስትሪ ላይ ኢንቨስት ለማድረግ በሚያዝያ ወር መጨረሻ ላይ ፈቃድ ለተሰጠው የሩሲያ ማዕድን አውጪ ኖርድ ጎልድ ላይም ተፈጻሚ ሆኗል። ቡርኪናፋሶ ከማዕድን ሀብቷ ተጠቃሚ እንድትሆን ትራውሬ አብዮት ብሎ የሰየመው አካል፣ ወታደራዊው ጁንታ በአገሪቱ ታሪክ ለመጀመሪያ ጊዜ የወርቅ ማጣሪያ በመገንባት ብሔራዊ የወርቅ ክምችት በማቋቋም ላይ ነው። ነገር ግን የምዕራቡ ዓለም ኩባንያዎች አስቸጋሪ ጊዜ እያጋጠማቸው ይመስላል። የአውስትራሊያ ዋና መሥሪያ ቤት የሆነው ሳራማ ሪሶርስ በ2004 መገባደጃ ላይ የአሰሳ ፈቃድ በመነሳቱ ተከትሎ በቡርኪናፋሶ ላይ የግልግል ክስ መስርቶ ነበር። ወታደራዊ ጁንታ መንግስት ከዚህ ቀደም በለንደን በተመዘገበ ኩባንያ ባለቤትነት የተያዙ ሁለት የወርቅ ማዕድን ማምረቻዎችን ወደ መንግስት ባለቤትነት ያዘዋረ ሲሆን ባለፈው ወር ተጨማሪ በውጭ አገር ኩባንያዎች የተያዙ የማዕድን ማምረቻዎችን ለመቆጣጠር ማቀዱንም ተናግሯል። በደቡብ አፍሪካ የሚገኘው የደህንነት ጥናቶች ተቋም ተመራማሪ ሄኖክ ራንዲ አይኪንስ ለቢቢሲ እንደተናገሩት የትራውሬ ስር ነቀል ለውጥ በአፍሪካ ያለው ተወዳጅነት ከፍ አድርጎታል። ሚስተር አይስኪ እሱ አሁን ተወዳጅ እንኳን ባይሆን በአፍሪካ በጣም ታዋቂ ፕሬዚዳንት ነው ብለዋል። አብዮታዊ ምስሉን በማጠናከር የታቀዱ ብዙ አሳሳች ልጥፎችን ጨምሮ የትራውሬ እውቅና በማኅበራዊ ሚዲያ በኩል ነው የተስፋፋው። እንደ አር ኬሊ፣ ሪያና፣ ጀስቲን ቢበርና ቤዮንስ ያሉ የሙዚቃ ኮከቦች በሰው ሰራሽ አስተውሎት የመነጩ ቪዲዮዎች በዘፈን ሲያሞጋግሱት ታይተዋል። ምንም እንኳን ምንም ያደረጉት ነገር የለም። ተመራማሪዋ ኦቺንግ እንደተናገሩት ትራውሬ እንደ አውሮፓውያን አቆጣጠር በ2023 በሩሲያ አፍሪካ የመሪዎች ጉባኤ ላይ ንግግር ባደረጉበት ወቅት የአፍሪካውያን መሪዎች ኢምፔሪያሊስቶች ገመዱን በሳቡት ቁጥር የሚጨፍሩ አሻንጉሊቶችን መምሰል ያቆሙ በማለት የአፍሪካውያንን ቀልብ ስቧል። የንግግር የትራውሬ የፓን አፍሪካኒዝምን ምስል በማስተዋወቅ ረገድ ትልቅ ሚና በተጫወተው የሩሲያ መገናኛ ብዙሀን በሰፊው ተሰራጭቷል። ለንግግራቸው ምስጋና ይገባውና በማኅበራዊ ሚዲያ ዘመቻ በመገፋፍቱ በው ተማጽኖ በአፍሪካ አሜሪካውያንና ጥቁር ብሪታንያውያን ዘንድ ጨምሮ በመላው ዓለም ተስፋፍቷል ሲሉ ተመራማሪዋ ጠቁመዋል። በዘረኝነት ቅኝ ግዛትንና ባርነትን ያለፈ ማንኛውም ሰው ከመልእክቶቹ ጋር ሊዛመድ ይችላል፤ የሚሉ ተመራማሪዋ ምንም እንኳን ስማቸውን አምታቶ ትራውሬን እንደ ቡርኪናፋሶ በመጥቀስ ስላቅ አስተናግዶ ቢሰርዘውም አፍሪካ አሜሪካዊ ራፐር ሜክ ሚል ባለፈው ዓመት መጨረሻ ላይ ጉልበቱንና ልቡን ምን ያህል እንደወደደው በመግለጽ በኤክስ ገጹ ያጋራውን ልጥፍ ይጠቅሳሉ። ነገር ግን የፈረንሳዩ ፕሬዚዳንት ቀልብ ትራውሬን አይወደውም። ፕሬዚዳንቱ ትራውሬን በራስ ፓን አፍሪካውያንን በሚሉ እና በኒዮ ኢምፔሪያሊስቶች መካከል ያለው ቅላልባ ጥምረት አካል እንደሆነ ገልጸውታል። ሻምበል ትራውሬ ዝናው ቢናኝም ለአስር ዓመታት የዘለቀውን እና የጎሳ መከፋፈል እንዲባባስና በአንድ ወቅት ሰላማዊ ወደ ነበሩት እንደ ቤኒን ወዳሉ ጎረቤቶች እየተዛመተ ያለውን የኢስላማዊ ዓመፅን ለማስቆም የገባውን ቃል አልፈጸመም። የሱ ጁንታ ተቃዋሚዎችን ሚዲያዎችንና የሲቪል ማህበረሰብ ቡድኖችን ጨምሮ ተቃዋሚዎችን አፍነዋል። የሕክምና ባለሙያና ባለስልጣኖችን ጨምሮ ተቾቹን ከጂሃዲስቶች ጋር በሚደረገው ጦርነት ወደ ጦር ግንባር በመላክ እንዲቀጡም አድርጓል። የኢንተርናሽናል ክራይሲስ ግሩፕ የአፍሪካ ምክትል ዳይሬክተር ሪናልዶ ዴፓኝ ትራውሬ እንዲህ ያለውን ድጋፍ ያገኘበት ምክንያት ወጣት ህዝብ ባለበት ሀገር ውስጥ ያለ ወጣት ነው ይላሉ። የቡርኪናፋሶ አማካይ እድሜ 17.7 ዓመት ነው። እሱ ሚዲያ አዋቂ ነው። እናም ራሱን እንደ ቶማስ ሳንካራ በመሳል ያለፈውን ጊዜ ታዋቂነቱን ለመገንባት ተጠቅሞበታል ሲል ለቢቢሲ ተናግሯል። እና እሱ የፖለቲካዊን ጥበብ ያውቃል። በጦርነት የተጎዳን ህዝብ እንዴት የተሻለ የወደፊት ጊዜ እንዳለ እንዲሰማው ማድረግ፣ በዚያ ጨዋታ ላይ በጣም ጥሩ ነው። ሳንካራ በ1983 በ33 ዓመቱ በመፈንቅለ መንግሥት ሥልጣን ላይ ሲወጣ አባት ሀገር ወይም ሞት እናሸንፋለን በሚል መሪ ቃል ሕዝቡን አሰባስቦ ነበር። ነገር ግን ትራኦሬ ሥልጣን ሲጨብጥ ድረስ ቡርኪናፋሶን ወደ ፈረንሳይ የፖለቲካ ምህዋር እንድትመለስ ባደረገ በሌላ መፈንቅለ መንግሥት ከአራት ዓመት በኋላ ሳንካራ ተገደለ። ቀደም ሲል በኮፊ አናን ዓለም አቀፍ የሰላም ማስከበር ማሰልጠኛ ማዕከል የሰሩት የጋና የጸጥታ ተንታኝ ፕሮፌሰር ክዌሲ አኒንግ የወታደራዊ መሪ ተወዳጅነት በአህጉሪቱ በተለይም በምዕራብ አፍሪካ እየተከሰተ ያለውን የፖለቲካ ለውጥ ያሳያል ብለዋል። እንደ አውሮፓውያን አቆጣጠር በ2024 በአፍሮ ባሚሮት በ39 ሀገሮች ውስጥ የተደረገ ጥናት ለዴሞክራሲ ያለው ድጋፍ ቀንሷል ምንም እንኳ በጣም ታዋቂው የመንግስት መዋቅር ቢሆንም ፕሮፌሰር አኒንግ ዲሞክራሲ ለወጣቶች ተስፋ መስጠት ተስኖታል ስራ ወይም የተሻለ ትምህርትና ጤና ላመጣም ሲሉ ለቢቢሲ ተናግረዋል። ትራውሬ አማራጭ እያቀረበና የሁለት ታሪካዊ ዘመናትን መንፈስ እንደገና እያያያዘ ነው ሲሉ ክለውም ገልጸዋል። በጥር ወር የጋና ፕሬዝዳንት ጆን ማሃማ ቃል መሐላ በፈጸመበት ወቅት ትዕይንቱን የሰረቀው ወታደራዊ ዩኒፎርም የለበሰው ባስገባው ሽጉጥ የታጠቀው ትራውሬ ነበር። ፕሮፌሰር አንካያ ያንድ የሀገር መሪዎች ነበሩ። ነገር ግን ትራውሬ ወደ ውስጥ ሲገባ ቦታው ሌላ ሆነ። የጋናው ፕሬዝዳንት ጠባቂዎች እንኳን እሱን ተከትለው ይሮጡ ነበር ብለዋል። ትራውሬ በእግራቸው ለመራመድ ለሚታገሉ ነገር ግን ምርጫ በማጭበርበር ስልጣን የሙጥኝ ይላሉ የአህጉሪቱ መሪዎች በጣም ተቃራኒ ምስል አቅርበዋል። ትራውሬ ቄንጠኛና በራስ የመተማመን መንፈስ ያለው በጣም የበራ ፊትና ፈገግታ ያለው ሰው ነው። ደግሞ ኃይለኛ ተናጋሪ ነው። እናም ራሱን እንደ የህዝብ ሰው ያሳያል። ከሩሲያ ጋር የተቆራኘው ጁንታ በኢኮኖሚው ዘርፍ መጠነኛ መሻሻል ማሳየቱን በሚያመላክት መልኩ የዓለም የገንዘብ ድርጅት አይኤምኤፍ እና የዓለም ባንክ በአጠቃላይ ጥሩ ግምገማ ሰጥተውት ነበር። በሚያዚያ መጀመሪያ ላይ ባወጣው መግለጫ አይኤምኤፍ ምንም ዓይነት እንኳ አስቸጋሪ ሰብአዊና ደህንነት አካባቢ ቢሆንም በ2025 ኢኮኖሚውን ጠንካራ ሆኖ ይቀጥላል ብሎ እንደሚጠብቅ እና አገዛዙ የሀገር ውስጥ ገቢን በማሳደግ የደሞዝ ክፍያን በመያዝ እና በትምህርት በጤናና በማህበራዊ ጥቃት ላይ የሚወጣውን ወጪ በማሳደግ የሚያስመሰግን እድገት አድርጓል ብሏል። የዓለም ባንክን በተመለከተ የዋጋ ግሽበት በ2023 ከ0.7 በመቶ በ2024 ወደ 4.2 በመቶ ከፍ ብሏል። ነገር ግን በቀን ከ2.15 ዶላር በታች የሚኖሩ ሰዎችን የሚያመለክተው እጅግ የከፋ የደህንነት መጠን በግብርናና በአገልግሎት ዘርፍ በታየው በጠንካራ እድገት ምክንያት በ200 መቶኛ ነጥብ ወደ 24.9 በመቶ ዝቅ ብሏል። በዩናይትድ ስቴትስ ከሚገኙ የፋይናንስ ተቋማት እነዚህ ሪፖርቶች ቢወጡም ከፈረንሳይና ከአሜሪካ ጋር ያለው ግንኙነት ቀዝቃዛ ሆኖ ቆይተዋል። የአሜሪካው የአፍሪካ እዝ አዛዥ ጄኔራል ማይክል ላንግሌ ትራውሬ የቡርኪናፋሶን የወርቅ ክምችት ከሀገሪቱ ጥቅም ይልቅ ለጁንታዎች ጥበቃ እየተጠቀመበት ነው የሚለው ንግግር የቅርብ ጊዜ ምሳሌ ነው። ይህ የሩሲያ ኃይሎች በቡርኪናፋሶ የወርቅ ኢንዱስትሪ ውስጥ ድርሻ እንዲኖራቸው ትራውሬን እየገፉት ትራውሬን እየደገፉ ነው የሚለውን የአሜሪካንና አንዳንድ የአፍሪካ አጋሮቿን የረዥም ጊዜ እይታ የሚያመላክትም ይመስላል። የጄኔራል ላንግሌይ በሚያዝያ ወር መጀመሪያ ላይ በአሜሪካ ሴኔት ኮሚቴ ችሎት ላይ የሰጡት አስተያየት ጀግናቸው እየተተቸ እንደሆነ በሚሰማቸው የካፒቴኑ ደጋፊዎች መካከል ቁጣን አስነስተዋል። ብዙም ሳይቆይ የቡርኪናቤ ጁንታ የመፈንቅለ መንግስት ሴራ ማክሸፉንና የሴራው ጠንሳሾች በጎረቤት ሀገር ኮትዲቫር መሆናቸውን ገልጸዋል። በጊዜው ጄኔራል ላንግዴ ኮትዲቫርን መጎብኘታቸውን ነገሩን አባብሶት ነበር። ኮትዲቫር በምንም አይነት ሴራ ውስጥ እንዳልተሳተፈች ስትገልጽ፣ የዩናይትድ ስቴትስ የአፍሪካ ኮማንድ እዝ በበኩሉ የጄኔራል ላንግሌይ ጉብኝት አክራሪነትን ጨምሮ የጋራ የፀጥታ ችግሮችን ለመፍታት ያተኮረ ነበር ብለዋል። ሆኖም ወታደራዊ ጁንታ አጋጣሚውን በመጠቀም ኢምፔሪያሊስቶችና ላኪዎቻቸው ሻምበል ትራውሬን ከስልጣን ለማውረድ እየሞከሩ ነው በሚል ስጋት በቡርኪናፋሶ ዋና ከተማ ትልቁን ሰልፍ አዘጋጅተዋል። ስላዋሽ ኢራቅ ወድማል፣ ባራክ ኦባማ ዋሽተዋል፣ ጋዳፊ ተገድለዋል። በዚህ ጊዜ ግን ውሸታቸው በእኛ ላይ ተጽዕኖ አያሳደርም ሲል አንድ ተቃዋሚ ሙዚቀኛ ኦሲቢ ጆሃን ለአሶሺየትድ ፕሬስ የዜና ወኪል ተናግረዋል። በተመሳሳይ ቀን ለንደንን ጨምሮ ለትራውሬ የድጋፍ ሰልፎች ተካሂደዋል። በመቀጠልም ለአዲስቷ ቡርኪና ፋሶና አዲስ አፍሪካ ራእያቸውን ለተካፈሉት ያለውን አድናቆት በፈረንሳይኛ እና በእንግሊዝኛ ልጥፎች በማኅበራዊ ሚዲያ አጋርተዋል። በተጨማሪም በአንድነት ኢምፔሪያሊዝምን እና የእጅ አዙር ቅኝ አገዛዝን እናሸንፋለን፣ የተከበረችንና ሉዓላዊት አፍሪካ በማለት ተናግረዋል። ለወጣቱ ሻምበል ነገሮች እንዴት ይቋጫሉ ብሎ መናገር ባይቻልም እሱ ከማሊና ኒጀር ወታደራዊ መሪዎች ጋር በእርግጠኝነት ምዕራብ አፍሪካን አነቃቅቷል አነቃንቋልም እና ሌሎች ግዛቶችም የፈረንሳይ ወታደሮችን ለቀው እንዲወጡ በማዘዝ የእነሱን አርያነት ተከትለዋል። ሦስት ወታደራዊ አገዛዝ ጎረቤቶችም ከአካባቢው የንግድና የጸጥታ ቡድን ኢኮዋስ በመውጣት የራሳቸውን ጥምረት ፈጥረው ወደ አገራቸው በሚገቡ ሸቀጦች ላይ የዜሮ ነጥብ አምስት በመቶ ቀረጥ እንደሚጥሉ ለማወጭ የየራሳቸውን ጥምረት ፈጥረዋል። ሚኒስትር አይንኪስ ትራውሬ ከሌሎች ሊማር እንደሚችል ጠቁመው ራውል ገስ በ32 ዓመቱ በጋና ስልጣን ሲይዝ ትንሹ ኢየሱስ በመባል ይታወቅ ነበር። ነገር ግን ከ19 ዓመታት በኋላ የተደበላለቀ ቅርስ ትቷል። ዘላቂ ዲሞክራሲ ለመፍጠር ቢረዱትም ሙስናን ማስቆም አልቻለም። ለዘላቂ ውርስ ሚስተር አይንኪስ እንዳሉት ትራውሬ ሰላምን በማስፈንና ጠንካራ የመንግስት ተቋማትን በመገንባት መልካም አስተዳደርን ለማምጣት ስልጣንን ግላዊ ከማድረግና ተቃዋሚዎችን ከማፈን ይልቅ ትኩረት መስጠት አለበት ብለዋል። ውድ ተከታታዮቻችን ስለምትከታተሉ እናመሰግናለን። የዛሬው ወሬዎቻችን ይህን ይመስል ነበር። በሚቀጥለው እስከምንገናኝ በያላችሁበት ሰላም